አሰላሙ ዓሌይኩም ዋረህመቱላሂ ወበረካቱሁ ድኔት ከበራችሁ። የኡስሚ ቤዝሬት የዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን እንዴት አላችሁ? ከያላችሁበት ቦታ ሰላም መልካሙን ተመኘሁ። የእለተ ሰኞ የምሽቱ የጥቁር ገበያ የምንዛሬ ዋጋ ዝርዝር እና የዋጋ ተመኑን በተመለከተ የአስራአራቱ ሀገራትን ሙሉ መረጃና ሙሉ ዝርዝር አብረን እናያለን። የጥቁር ገበያ ዋጋ ጨመረ ወይንስ ቀነሰ? የሳዑዲ ሪያል፣ ዩናይትድ አረብ ኤምሬትስ ዲርሃም፣ የአሜሪካን ዶላር፣ ካናዳን ዶላር፣ ዩሮ፣ ፓውንድ ስተርኒንግ፣ ስዊዝ ፍራንክ፣ እንዲሁም የባህሬን ዲናር፣ ኩዌት ዲናር፣ የጆርዳን ዲናር ይገኙበታል። በቅድሚያ የምናየው የአሜሪካን ዶላርን በተመለከተ ነው። ለቻናል አዲስ ከሆናችሁ ዌልካም እንኳን በሰላም ወደ ቻናላችን መጣችሁ። ሰብስክራይብ እያደረጋችሁ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉን። ቪዲዮችን ላይክ አድርጉ፣ ለወዳጅ ዘመዶ ሼር አድርጉ። የመረጃ ምንጫችን የኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ በደረገ ጽሁ እንዳሰንብበው ከሆነ 100 የአሜሪካን ዶላር 16585 ብር እንደሚሸጥና 1 የአሜሪካን ዶላር 165 ብር ከ85 ሳንቲም የተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውልና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አሰንብበዋል በመቀጠል ዩሮን እናያለን ዩሮ 19467 ብር እንደሚሸጥና 1 ዩሮ 194 ብር ከ67 ሳንቲም እንደሚሸጥ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። እኛ መረጃውን ሳንጨምርና ሳንቀንስ ለእናንተ እያደረስን እንገኛለን። በመቀጠል የምናየው ስዊዝ ፍራንክ ነው። 100 የስዊዝ ፍራንክ 20800 የኢትዮጵያ ብር እንደሚሸጥና 1 የስዊዝ ፍራንክ 208 ብር ከ01 ሳንቲም እንደሚሸጥ የወጣው መረጃ ያመለክታል። በመቀጠል ካናዳን እናያለን። የመረጃ ምንጫችን የኢትዮጵያን ብላክ ማርኬት ዴትኮም በድረገጹ እንዳስነበበው ከሆነ 100 ካናዳ ዶላር 11928 ብር እንደሚሸጥና 1 ካናዳ ዶላር 119 ብር ከ28 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የአውስትራሊያን ዶላር እናያለን። አንድ መቶ የአውስትራሊያን ዶላር አስር ሺህ ዘጠኝ መቶ አስራ አምስት ብር እንደሚሸጥና አንድ የአውስትራሊያን ዶላር መቶ ዘጠኝ ብር ከ15 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውሎና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። መረጃውን ሳንጨምርና ሳንቀነስ እያካፈልን እንገኛለን። ቪዲዮአችን ላይ ካርጉ በመቀጠል ፓውንድ ስተርሊንግ እናስከትላለን። 100 ፓውንድ ስተርሊንግ 22313 ብር እንደሚሸጥና 1 ፓውንድ ስተርሊንግ 222 ብር ከ13 ሳንቲም እንደሚሸጥ ነው የወጣው መረጃ የሚያመለክተው። በመቀጠል በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችውና 100 ቁጥሯን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ቦታ ይዛ ተቀምጣለች ኩዌት በዚህም 100 የኩዌት ዲናር 54315 ብር እንደሚሸጥና አንድ የኩዌት ዲናር 543 ብር ከ15 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ደረገጽ ላይ ያገኘ ነው መረጃ ያመለክታል። በመቀጠል የምናየው ዩናይትድ አረብ ኤምሬትስ ዲርሃምን በተመለከተ ነው። 100 የማራቶች ዲርሃም 4518 ብር እንደሚሸጥና አንድ ዲርሃም 45 ብር ከ18 ሳንቲም እንደሚሸጥ መረጃው ያሳያል። የሳኡዲ ሪያል እናያለን። 100 የሳዑዲ ሪያል 4426 ብር እንደሚሸጥና አንድ የሳዑዲ ሪያል 44 ብር ከ26 ሳንቲም የተሸጠ ይገኛል። በመቀጠል የባህሬን ዲናር እናያለን። 100 የባህሬን ዲናር ወቅታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 44025 ብር እንደሚሸጥና አንድ የባህሬን ዲናር 440 ብር ከ25 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። ጆርዳን ዲናር እናያለን። 100 የጆርዳን ዲናር ወቅታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 23398 ብር እንደሚሸጥና አንድ የጆርዳን ዲናር 233 ብር ከ98 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የኦማን ሪያልን እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዴትኮም በድረ ገጹ እንዳስንብበው ከሆነ 100 የኦማን ሪያል 13 ብር እንደሚሸጥና አንድ የኦማን ሪያል 431 ብር ከ13 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዳትኮም በድረገጹ አሰንብቧል። የዕለተሰኞ የምሽቱ የጥቁር ገበያ የምንዛሬ ዋጋ ዝርዝር የአሰሮት ሀገራት ይህን ይመስላል። ለሀገራችን ሰላም መልካሙን ተመኘነው። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ